ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአይናችን ጤናን የሚደግፉ ዘጠኝ ኃይለኛ መጠጦችን፣ አዘገጃጀታቸውን እንዲሁም ደግሞ የሚሰጡንን ጥቅሞችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ ማስፈር የምትችሉ ይሆናል። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አሁን የምነግራችሁ ለአይናችን ጤና የሚረዱ ወይም ደግሞ የሚደግፉ መጠጦች ሬቲናን፣ ሌንስን የአይን ነርቭን እናም የደም ዝውውርን በመመገብ አይኖቻችንን ይደግፋሉ። አንደኛ ኦሜጋ ስሪን የሚሰጥ የቺያ ሲድ መጠጥ ነው። ኦሜጋ ስሪ የአይን ነርቭን፣ የሬቲና ጤናን እናም የእንባ ምርትን ይደግፋል። ለማዘጋጀትም አንድ የሾርባ ማንኪያ ቺያ ሲድ ያስፈልጋቸዋል፣ እንዲሁም አንድ ኩባያ ውሃ። ይህንን ከ20 እስከ 30 ደቂቃዎች አንድ ላይ አዋህዱት። ከተፈለገ ሎሚ ወይም ደግሞ ማር ጨምራችሁ መጠጣት ነው። ጥቅሞቹም የደረቀ አይንን ይቀንሳል፣ ጤናማ የአይን ግፊትንም ይደግፋል፣ የእይታ ግልጽነትንም ያሳድጋል፣ ሬቲናንም ይመግባል። ሁለተኛ የካሮት እናም የዝንጅብል የአይን ማጠናከሪያ ጭማቂ ነው። ካሮት ወደ ቫይታሚን ኤ የሚለወጠውን ቤታ ካሮቲንን በውስጡ ይዟል። ቫይታሚን ኤ ደግሞ የሌሊት ዕውርነትን፣ የአይን መድረቅን፣ የኮርኒያ መጎዳትና በዝቅተኛ ብርሃን የማየት ችግርን ይከላከላል። ዝንጅብል ደግሞ ወደ አይኖች የሚሄደውን የደም ዝውውርን ያሻሽላል። ለማዘጋጀትም ሶስት ትላልቅ ካሮቶች፣ አንድ ትንሽ ዝንጅብል፣ ወደ አንድ ኢንች የምትሆን ጥቂት ማለት ነው እንዲሁም ግማሽ ሎሚ ያስፈልጋቸዋል። እነዚህን ሁሉንም ንጥረ ነገሮችን አንድ ላይ በመፍጨት ወይም ደግሞ ጭማቂዎቹን በማውጣት አዘጋጁ። ከዛም አስፈላጊ ከሆነ ውሃ ጨምራችሁበት መጠጣት ነው። የሌሊት እይታን ያጠናክራሉ፣ ሬቲናችንን ከጉዳት ይከላከላል፣ የአይን መድረቅንም ይከላከላሉ፣ የአይን ሞራ ግርዶሽ ወይም ደግሞ የካታራክት አደጋንም ይቀንሳል። ሶስተኛ የስፒናችና የፖም ወይም ደግሞ የአፕል ሉቲን እስሙዚን አዘጋጅታችሁ መጠጣት ነው። ስፒናች በሉቲን እናም በዚያ ካንቲን አንቲ ኦክሲዳንቶች የበለጸገ ነው። እነዚህም ሁለት በጣም አስፈላጊ ቀለሞች ናቸው። ሬቲናን ለመጠበቅ ጎጂ ሰማያዊ ብርሃንን ለማጣራትና የማኩላር ዲጀነሬሽን አደጋን ለመከላከል ይረዳሉ። ለማዘጋጀትም አንድ ኩባያ ትኩስ ስፒናች ያስፈልጋቸዋል። አንድ ፖም ወይም ደግሞ አፕልና ግማሽ ሙዝ እንዲሁም ደግሞ አንድ ኩባያ ውሃ ያስፈልጋቸዋል። ይህንን ለስላሳ እስኪሆን ድረስ ፈጭታችሁ መጠጣት ነው። ትኩረትንናም የእይታ ግልጽነትን ያሻሽላል። ከእድሜ ጋር ተያይዘው የሚመጣ የማኩላር ዲጀነሬሽን አደጋን ይከላከላል። ማዕከላዊ እይታንን ያጠናክራል። ከስክሪን የሚመጣ የአይን ድካምንም ይቀንሳል። አራተኛ የብሉቤሪ አንቲኦክሲዳንት መጠጥ ነው። ብሉቤሪ አንቶሲያኒን የሚባል አንቲኦክሲዳንትን ይዟል። ይህ ደግሞ አንቶሲያኒን የአይን የደም ስሮችን ያጠናክራል የሌሊት እይታንም ያሻሽላል። እናም ሬቲናን ከኦክሲዲቲቭ ስትረስን ይጠብቃል። ለማዘጋጀትም አንድ ኩባያ ብሉቤሪ ትኩስ ወይም ደግሞ የቀዘቀዘ፣ አንድ ኩባያ ውሃ እና አንድ ሻይ ማንኪያ ማር ያስፈልጋቸዋል። እነዚህን አንድ ላይ ፈጭታችሁ ወዲያውኑ መጠጣት ነው። ጥቅሞቹም የሌሊት እይታን ያሻሽላል። ዳርክ ሰርክል ወይም ደግሞ ጥቋቁር ክቦችንም ይቀንሳል። የሬቲና መጎዳትንም ይከላከላል። እንዲሁም የንጽጽር ስሜትንም ይጨምራል። አምስተኛ የብርቱካን እናም የዕርድ የአይን መከላከያ ጭማቂ ነው። ብርቱካን በቫይታሚንስ የበለጸገ ነው። ይህም የአይን ሞራ ግርዶሽ መፈጠርን፣ የአይን ሌንስ መጎዳትንና የአይን ካፊላሪዎች መዳከምን ይከላከላል እርድ ደግሞ አንቲ ኢንፍላማቶሪ መከላከያን ይጨምራል ብግነትን ይከላከላል ለማዘጋጀትም ሁለት ብርቱካን ያስፈልጋችኋል የብርቱካን ጭማቂው ማለት ነው ግማሽ ሻይ ማንኪያ እርድ ያስፈልጋችኋል አንድ ኩባያ ለብ ያለ ውሃ እንዲሁም ደግሞ ማር እንደ አማራጭም ያስፈልጋቸዋል እነዚህን በደንብ ቀላቅላችሁ አንድ ላይ መጠጣት ነው ጥቅሞቻቸውም ሌንስን ከመድፈን ይከላከላሉ። ሌንሱን ማለት ነው። የአይናችንን በአይን ውስጥ ያሉትን የደም ሥሮችን ያጠናክራሉ፣ እንዲሁም የአይን የነርቭ ጤናንም ይደግፋሉ። ስድስተኛ የቀይ ስርና የካሮት ዕይታ ማሻሻያ ጭማቂ ነው። ቀይ ስር ወደ አይን ነርቭና ሬቲና የሚሄደውን የደም ፍሰትን ያሻሽላል። ካሮት ደግሞ ቫይታሚን ኤን ያቀርባል። እነዚህን አንድ ላይ ለማዘጋጀት አንድ ቀይ ስርና ሁለት ካሮት ያስፈልጋቸዋል፣ እንዲሁም ግማሽ ሎሚ ያስፈልጋቸዋል። እነዚህን አንድ ላይ ፈጅታችሁ ጭማቂውን አውጡታችሁ መጠጣት ነው። ጥቅሞቹም የአይን ኦክሲጅን አቅርቦትን ያሻሽላሉ፣ የቀለም እይታንም ይጨምራሉ፣ በአይን ውስጥ ያለውን ግፊትንም ይቀንሳሉ። ለግላኮማ ስጋት በጣም ከባድ ነው፣ የአይን ግፊት ማለት ነው። ይህንን ችግሮችን ይቀንሳሉ ማለት ነው። ሰባተኛ የእሬት የአይን ማጽጃ ዴቶክስ መጠጥ ወይም ደግሞ ጭማቂ ነው። እሬት በርካታ አንቲኦክሲዳንቶችን ይዟል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የፈሳሽ ሚዛንን ይደግፋል። የደረቀ አይንን ከውስጥም ያረሰርሳል። ለማዘጋጀትም ሁለት የሾርባ ማንኪያ የእሬት ጄል ያስፈልጋቸዋል። ለመጠጥ የሚሆን ማለት ነው። አንድ ኩባያ ለብ ያለ ውሃ እናም ግማሽ ሎሚ ያስፈልጋቸዋል እነዚህን ቀላቅላችሁ አንድ ላይ መጠጣት ነው። ጥቅሞቹም የአይን መድረቅን ይቀንሳል፣ የአይን ሕብረ ሕዋሳትን ያረሰርሳል፣ የእንባ ምርትንም ይደግፋል። ስምንተኛ አረንጓዴ ሻይ ነው። ኤል ቴያኒንና ካቴኪንን ይዟል። አረንጓዴ ሻይ ካቴኪኖችን በውስጡ ይዟል። ሬቲናን፣ ሌንስን እናም የእንባ እጢዎችን ከጉዳት ይከላከላል። እንዲሁም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። አረንጓዴ ሻይን ለማዘጋጀት አንድ ሻይ ማንኪያ አረንጓዴ ሻይ፣ አንድ ኩባያ ሙቅ ውሃ ያስፈልጋቸዋል። ይህንን ከሶስት እስከ አራት ደቂቃዎች ድረስ አፍልታችሁ መጠጣት ነው። ጥቅሞቹም የአይን ብግነትን ይቀንሳል፣ ማበጥን ማለት ነው። የአይን ሞራ ግርዶሽንም ይከላከላል። ከአልትራ ቫዮሌት እናም ከሰማያዊ ብርሃን ጉዳትን ይከላከላል። የአይን ግፊትንም ይቀንሳል። ዘጠነኛ የቲማቲም እና የሴለሪ የላይኮፔን መጠጥ ነው። ቲማቲም ጠንካራ አንቲኦክሲዳንትስ የሆነ ላይኮፔንን ይዟል። ላይኮፔን ደግሞ ሬቲናን ከመበላሸት ይከላከላል፣ ሌንሱን ደግሞ ከመደፈንም ይከላከላል። ሴለሪ የእርጥበት አቅርቦትን እናም ቫይታሚን ኬን ይሰጠናል። ለማዘጋጀትም ሁለት ቲማቲሞች ሁለት የሴለሪ እንጨቶችና አንድ ኩባያ ውሃ ያስፈልጋቸዋል። እነዚህን ፈጅታችሁ አንድ ላይ መጠጣት ነው። ጥቅሞቹም ማኩላር ዲጀነሬሽንን ይከላከላል፣ ለሰውነታችን እርጥበትን ያሻሽላል፣ እንዲሁም የአይን ህብረ ህዋሳትንም ያጠናክራል። ታዲያ ለከፍተኛ የአይን ጥቅም እነዚህን መጠጦች ደግሞ በምን ሰዓት ብትጠጡ የተሻለ ነው? አረንጓዴ ሻይን ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። ካሮትና ቀይ ስር እንዲሁም ደግሞ የስፒናች ጭማቂዎችን ደግሞ ጠዋት በባዶ ሆድ ብትጠጡ ተመራጭነት አለው። የቺያ ሲድ መጠጥን ደግሞ ጠዋት ወይም ደግሞ ማታ ከመተኛታችሁ በፊት መጠጣት ትችላላችሁ። የእሬት መጠጥ ወይም ደግሞ ጭማቂን ደግሞ ጠዋት ላይ መጠጣት ትችላላችሁ። የብሉቤሪ እስሙዚን ደግሞ በማንኛውም ጊዜ በተለይም ጠዋት ላይ ብትጠጡት በጣም ተመራጭ ነው ማለት ነው። ለጤናማ አይኖች ደግሞ በተጨማሪም ብዙ ቅጠላማ አትክልቶችን መመገብ አለባችሁ። የስክሪን ጊዜን ቀንሱ። በስልካችሁ ላይ ወይም ደግሞ በላፕቶፓችሁ ላይ የምታተኩሩበትን ጊዜ መቀነስ ያስፈልጋል ወይም ደግሞ በየ20 ደቂቃው እረፍት መውሰድ ያስፈልጋል። እንዲሁም ደግሞ ከውጭ ፀሐይ ለመከላከል ቢያንስ ከባድ ፀሐይ ከሆነ መነጽርን ማድረግ ያስፈልጋል። በተጨማሪም ከሰባት እስከ ዘጠኝ ሰዓታት በየቀኑ በቂ እንቅልፍን መተኛት ይኖርባቸዋል። እንዲሁም ደግሞ በቂ ውሃን መጠጣት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የአይኖቻችንን ጤና የሚደግፉ ዘጠኝ ምርጥ ሱፐር የሆኑ መጠጦችን በዚህ ቪዲዮ ላይ ነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላይ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው